እና የእውነት እየመሰለኝ አወዛግቦኛል። የተወሰነ ፐርሰንት እና ደግሞ የአንቺን ታሪክ ያውቃለው ከአንቺ ጋር የነበረውን ከዛ በኋላ ከእሷ ጋር ምትን ተፈጥሮ እንደገና አብረው እንደሚኖሩም አውቅ ነበረ። ይታያሉ ኦንላይን ላይ ገስት ላይ ጓደኛ የነበረ ቲክታክ ላይ እና ያው አያቸዋሉ ይታዩ ነበር አብረው ይኖራሉ ኖረዋል። ግብትሻ ከዛ በኋላ ግን ጨዋታውን ፊልምም ይመስለኛል ሪያሊቲ ሾው እየሰሩ ይመስለኛል። ደግሞ እውነተኛ ሆኖ ነው የሚሰሩት እውነትም ስለሆነ እና እንዴት ነው ያለው ወይስ የሚታቅ ነገር አለ? ስለዚህ ትንሽ ብታወራልኝ። ምክንያቱም ምናገኛቸው አልቻልኩ ምነታወር ሊገባኝ አልችልም ብንሽ ተሸጎጃሉ። ዞሮ ዞሮ እንዳተሸጎድኩ ነው የሚገባኝ። ይሁን ይመ ሰው እየዛሬ ይወጣልኝ። በሰላሳ አምስት ዓመት ነ ማገባኝ እንዲህ ወጣልኝ እንዴ? ተረጋጋ እንዴ። ምን እኔ ግግ እንዲህ ዝም ብላሁን። አታቆርፍ ዶር የሽቀጤ እነሱ ታቸው አንዳንድ ነገሮች መተው መዝለን ያለብሽ እና እስከዚህ እንትን አለኝ። ግን እስኪ አንቺ ጋር የነበረው እንዴት ነበር? እንዴት ነበር? ላግባሽ ስላልከኝ ነው እንዴ ብሎክ ማረግ? ላግባሽ እኮ ደስ ይላል እኮ። ተዝናና እንዴ፣ ፈታ በል። እኔ ላሳስቅህ ነው። መጀመሪያ ግን ልክ ልብህን ቼክ ከምታደርገው መጀመሪያ ኪስህን ቼክ አድርግ። ሌሊ ብለህ ስታስብ ኪስህን ቼክ አድርግ። አካውንት ላይ፣ አካውንት ላይ ስንት አለ ብለህ ቼክ አድርግ። እኔ እድሜ ምን ያደርግ የሚልኛል። እኔ ዳኒ እድሜውን ጠየቅኩት እንዴ? የመጀመሪያ እንደውም እኔ ያጠፋሁት ቴሌቪዥን ላይ እንትን፣ ቴሌቪዥን ላይ ሬዲዮ እየሰራው ስለሆነ ነው እንጂ ሬዲዮ እንዳሁኑ ማልሰራ ቢሆን ኖሮ ነፃ በሆኑ በደንብ ነፃ በሆኑ ኖሮ አባቱ መጀመሪያ የባንክ አካውንት ንገረኝ ከኔ ጋር ከምታወራ ነበር። መጀመሪያ የባንክ አካውንት አውጣ። ኪስ አብራችሁ ሳልነበራችሁ ስሚኝ ልዬ ወይ አብራችሁ ሳለፋችሁ ነገር አልነበረም። ዝም ብሎ ነው አድንቆሽ፣ ብቻ ባየር ላይ ያውቆሽ አፍቅሻለሁ ብሎ የተናገረው ብሎ ካላደረኩትም ዋ። እንዴ የማልመልስላት ለምንድን ነው የኤርትራ ባንዴራ ሲመጣ ብሎ የኤርትራ ባንዴ የሚገርምሽ፣ ፕሪቲ ገር በጣም አሁን ገና ልንጣላ ነው እኔና ቅድም አልጣላ ነው። በጣም የምወዳቸው የኤርትራ ልጆች የኤርትራ እኔ አይሃቭ ኖ ፕሮብሌም ችግር የለብኝም። የኤርትራ ባንዴራ ይዞ ይመጣ አይደለም ብሎ ካላደረ

እኔ ሁል ጊዜ እኔ እንኳን አሁን ድሮ መቼ ምን ኤርትራዎች እወዳቸዋለሁ ደጋፊዎች ናቸው። ሽፕሪት ጋር ሌላ ሰው ካለ እንትናሉ፣ ግን አሁን ሚት ያደረግነው ሰው የለም። ኪሴ ሙሉ ነው። እሰይ እሽ ቀጤ ሀንዬ የልድየ ልጅ ሀንዬ እንዴት ነሽ? ቀጤ አሁን ቆረፈርኩ። ይወሪ ቀልብሽና ታያቸው እስኪ እነሱ በቀንስ ማለት ነው ኮና ነ ማየት ባህሪ እንዳለ ታያቀለሽ ሩ ለሆንም ላይሆንም ይችላል ይህ ባህሪ። አሁን ቤቴን ካፍቼ በምዘፍንበት ሰዓት አንዳንድ ሰዎች ልመሰጥብህ የምለው ሰው አለኝ። ገብትሻል? ቪዲዮ ግባ፣ ልመሰጥብህ ብለዋል። በስንት ሰዓት ኦንላይን ላይ እና በረገድ ወይም ቪዲዮ ሲገባ ደስ ካለኝ ሌሎችን ሰዎች እርስት ነው የማደርጋቸው። በቃ በጣም ነው የምመሰጥበት ልክ እንደ ፍቅረኛ ያድርጌ ገብትሻል? እና የተሻለ ዘፈን ምዘፍን አለው። በቃ በደንብ የምሰጥበት ምናምን። እኔ በእርግጥ ስለሱ አላውቅም ምን እንዳለው። እኔ ግን ነጻ ሰው ስለሆንኩኝ ቢያንስ ዘፈን ትቀይራለሽ። ፎከስ ምታደርግበት ሰው ሲኖር ዘፈን ላይ በስሜት ትዘፍኛለሽ። ደስ ይላል። ዘፈኖች ራሱ ይቀይራሉ። ሰዎች በቃ መሰጥበታለሁ። ልክ የሆነ ተኛ እንደማፈቅረው ለሱ ወይ መልኩን እያየው ስለ መልኩ ልምዘፍ ነው ስለ ፍቅር ምናምን እና ዘች ፈለግኩት። በቃ ሌሎች ነገሮች አላይም ማለት ነው። ረስ አለው ብቻችን ያለን ይመስለኝ እና እሱ መጨረሻ ላይ አሁን የሚያስጠላ ቃል ተናግሮ አባረርኩት። አባርኩሽቸው ምን? ለዛ ነው አሁን ወሬ እንድናወራ ነው፣ ወሬ እንድናወራ በትኩረት ክርዳወድ አይ እኮ እሺ እንትን ነው አሁን ልሽ የዳኒ ሮያል ነገር ምናምን ላይክ በቃ እኔ ዳኒ ሮያል ሪስፔክት፣ በቃ ሪስፔክት። ለምን እንደሆን ታያለሽ። ወቴቨር ምንም ሰራ ምንም እንትን ነው አራ መጨረሻ ተሳደበ እኮ አንቺ። ደግሞ ባለጌ ነገር ተናግሮ አስወጣት። ወደ አፈፍ ሳታዩት ነው ያስወጣት። ባለጌ ነገር ተናገረ እሷን እየጠበቅሁት ነበር። ባለጌ ሲናገር አላያችሁት? እንትን ነገር ቶሎ ነው ከአየር ላይ ለቀምኩት፣ እና ምን እንደሆን ታውቃላችሁ ላይክ አንዳንዴ በፈለገው ሙድ ሰው ይመጣና ዩቲ በፈለገው ሙድ ይመጣና ይጠቀመብሽ እና ከተጠቀመብሽ በኋላ ያ ሰው መልሶ ይዞርብሻል። ዳኒ ሮያል ክልዛ አስተዳደጉ ከመጀመሪያው ነገር ጋር ልሽንቆንጀ ማቁም ፈልገው አሪፍ አስተዳደጉ አሪፍ እኮ አይደለም፣ እንትን ነው የሚዘላቸው ነገሮች አሉ፣ መዘለል ያለበት ማለት አሉ አሉ፣ ለዛና የማይወሩ መዘለል ያለባቸው እና ሞድለት ጥሩ አስተዳደግ ያደገ ጥሩ እንደዚኛው በስድብና በንትን በዋልጌነት ያልመጣ በቃ፣ ስርዓት ያለው ልጅ ነው በቃ ላይ የምሬ ነው እና ለዚህ አየው አረ ላይሽ አይ ነው ለዚህ አያ ቴንክ ዩ ባቲ። ቴንክ ዩ ለዚህ በጣም ቴንክ ዩ ባቲ ለዚህ በጣም ትልቅ ነጥብ ስለምሰጠው ሁሉ ጊዜ እኔ ዳኒ ሮያልን እስከመጨረሻው ድረስ ለዳኒ ሮያል ጥያቄ አልመልስም እሱ እስካልመለሰ ድረስ ባል ለምን እሱ እንዲታፈን ፈልጓል እኔም እንድታፈን ፈልግ ያለ ለዚህ ሁል ጊዜ መሆን ስላለበት በጣም ስርዓት ያለው ልጅ ነው ይገባዋል በቃ ዋቴቨር የሚፈልገው ነገር ይሂድ እኔ ገና ሲወጣ ሁሉ ላይ ያንን ሲያደርግ ምናምን ጓደኞች የቀወጡት አርቲስት ውስጥ ናቸው ዲጄ ሊ በቃ ዝናሽን ሊወስድ ፈልጎ ነው በአንቺ ሊጠቀም ነው ይጠቀም በቃ ይመቸው እንችግር አለ ፍቅር ብሎ ነው የመጣው አልኩኝ ምክንያቱም ኳ ብዬ እንደወጣ ነበር የፈለጉት። እንዴት እንደዚህ ኒን ምናም ብዬ ማለት ነው እኔ ግን ነወይ ያደርገዋል። እንኳን እሱ በመጥፎ እንኳን ተጠቅመውታል። ገብቶሻል። አንዳንዴ አንዳንዴ ሰው እንትንሽን ሊጠቀምብሽ ይፈልጋል። ኮምፕሊትሊ አርዶሽ ነው። ለዚም ይሄ ቲክቶክ ደግሞ እንደዚህ ነው። ታውቂያለሽ፣ አንድ ሰው መስዋት ማቅረብ አለብሽ አንድን ሰው ላይክ የሆነ እንትን አለው የሚሸክክ ነገር አለው። አዎ፣ እኔ አሁን እኔ እና አሁን እኔ መርገጥ ብጀምር አምስት መቶ ይገባል ይገባል። ምንም ጥርጥር የለውም። አዎ፣ ተመልካች ማለት እኔ ሰይፉን መናገር ፈልጌ አይደለም፣ ግን የሰይፉ በጣም ቫይራል የሆነው የኔን ሰይፉ ሪል ነገር ነው የተናገርኩት። ሪል ሪል ነው። ሰይፉን መርገጥ አዶና እንደግፌ ወይ ሰይፉን ለመጣል አይደለም እኔ ትክክለኛ ነገር ነው የተናገሩ። ቴዳፍ ያለ እኮ ነገር ነው። እራሱ እኮ ኮመንት ላይ ብንሄድ ው ሰው አዎ ይላል። ምክንያት ያለ ነገር ነው፣ ግን ያ እንደረገጣ ተቆጥሮ ቫይራል ሆነ። አይሽ እንዲህ ነው ረገጣ። ሲረገጥ አንድ ሰው ያ መስዋትነት ይባላል። መስዋትነት አንድ ሰው ስትረጋግጪው፣ አሁን ለምሳሌ እኔ እና አንቺ በአሜት ውስጥ አንድ የሆነ ሰው አምጥተን አሁን ዳኒ ዳኒ ነገር አይጠፋም ነልሳለ ቀጣቀጠውላ ፕ ሄዳል ማለት ነው። እኔ ደግሞ ያኛውን ትሬንድ አልወደውም። እንኳን ዳኒ እንጃ የእውነት ሁላ በትክክል የእውነቴን ነው በጣም ንጹሕ ልብ ያለው ልጅ ስለሆነ በቃ እንትን ብየው ይመቸው ውዬ እን የተሻለ ነገር ቢገጥመው ሁሉ ጊዜ የመመኝለት ልጅ ነው። ስለእኔ አሁንም የሆነ ነገር ሲባል የእውነት አይወድም በመጥፎ ሰዓቴ ተከራክሮልኛል። በመጥፎ ሰዓቴ ሰዎች የሚያውቁኝ እኔ አድማጭ ይዚናል አልነበረኝም ብዬ ተስፋ የቆረጥኩበት ወቅት ነው። ማወራሽ አንድ ዳኒ የሆነ ሰው መጣና ዳኒ እኮ ስላንቺ ሽወረኛ ምናምን ብሎ አባረራቸው። ለእኔ ያ ለዳኒ እስከ መጨረሻ እርሱ በሚፈልገው ፍሎው ላይ እኔ ልየውንም አፍቅሬያታለሁ አብሬው በሚፈልገው የፍቅር እንትን ውስጥ መሄድ ምችልለት ሰው ለምን

ዋጋ መክፈል፣ ለፊት መውጣት፣ ሰው እኔም ቤት ያለ ኤርትራ አ በብዙ መንገድ ልላስ እችላለሁ። መብታቸው ነው አልከለከላቸውም። ግን ገና ለገና ማላቀው ነገን ፈርቼ ዛሬን አላጣውም። ዛሬ እኔ እቺ የቲ ነፃዋ እንደ ልባ የምትሆነዋ በራሷ የምታመነዋ ነኝ። ገብቶሻ ማለት ላለብኝ መድረግ ላለበት ነገር አድርጋለሁ ግን፣ እኔ ነገር ምን ከፈልግ ሰው እንትን የምወድ ሰው አይደለሁም። ነገር ጸብ ያለበት አልገኝም። ብቻ ብዙ አርሎ በቃ ይሄ ለመታየት ትኩረት ለመሳብ የማድረገው ጥረት የለኝም የለኝም፣ አልወድም። መንገዱ ይገባኛል። ይሄ ህዝብ እንደሆነ ልንገርሽ መጥፎ ነገር እንትን ብል በጣም ነው ገደል የሚከቱሽ። ብቻ ብትከታያቸው አይደለም አሁን ለምሳሌ ምን መሰለሽ አሁን እኔ ከቲክቶክ ትሬንድ ውስጥ የማይገባኝ አባትህ እንዲቱን እናት እንዲቱን ምናምን ተብሎ ምናምን አባትህ እናትን ይሰድቦ እንደዚህ ብሎ ማለት ላይክ እንደ እንትኑ እኔ አሁን ከሚዲያም ስለመጣ አይሄድልኝም። ማለት ጊዜ ባይሄድ ይሸክል ይሻለኛል። በተለይ አንድ ሰሞን የነበረው ማለት እንደውም አሁን ትንሽ እያረገበ ይመጣል። ላይክ እንደዛ ውስጥ እንትን እያደረገን ምናምን እያንከባለን የምታመጩ ነገር አለ። እኔ አሁን እውነት ለመናገር ፕሪቲገር ላይ ያለችው ነው የፕሪቲ ገርል የጠየቀችውን ጥያቄ ለመመለስ ያህል የአዶናይና የሰይፉን አይ የተወሰኑ ሰዎች ዝም ብለው በግልም በምን ሰይፉን እኮ ረገጥሽው ምናምን ነገር ነው፣ ሰይፉን እኮ ምናምን አሉኝ። ያው ሰይፉም ይደርሰዋል፣ ግልጽ ነው። ምንም ጥያቄ ነው ያሳዩታል። ተቆረ ቡና ሾው ነው ሪካርድ ያደረገው። እሱ ነው፣ እንደውም አጋጣሚ እሱ ነው ሪካርድ ያረ። አንድ ቡና ሾው ነው ሪካርድ ያደረገው። ግን በጣም እንትንሆነ እና ማለት ላይክ አንዳንዴ ሰይፉ ግን የተናገርኩት እሱን ለመርገጥ ብዬ ወይ ምናምን ከአክብሮት በአክብሮት ላይ አወራሁ። በአክብሮት መውራት ያለብኝ ልክ መረጃ ሬዲዮ ላይ ቢሆን መረጃው እንደማደርሰው እንደ ሬዲዮ ነው የተናገርኩት ለፕሪቲካል መልስ። ብዙ ሰው ግን ሰፖርት አድርጎኛል። ለምን አዶኒ ስለደገፍኩት ማለት ነው። ጌቶች ደግሞ ለምን ለምን? ብዙ ሰው እኔ ተመልሶ እንደል አሁን ገና አሁን ገና ተናገረች ጥሩ ነገር የሚያለኝ አለ። አሁን ነው እንዴ ጥሩ ነገር የተናገረው? ማለት እሺ፣ መጀመሪያ አድናይኩ በጣም ነው ደስ የሚለኝ። እከተለዋለሁ እና ገና ሳይታወቅ ድሮ ጀምሮ እከተለዋለሁ። አሪፍ ሰው ነው። ራሱን እንደ ሻማ አቅልጦ ራሱን ያበራ ሰው ነው። እንደዛ አይነት ሰው ደግሞ የለም እንዲበዛ ደግሞ ምክንያቱም በዛ ልክ ራሱን አዋርዶ ለሰው እንዲድን ምናምን የሚመጣ ሰው ገለም። ስለዚህ ይደነቃል በግድ እና ደንቀዋለን ይችላል። በቃ እና ምንድነው የሌላው፣ እንትን ምንድን ነው ትክክለኛ ላይፉን ነው የሚያወራው፣ ትክክለኛ ላይፍ ነው የሚያሳየው። ዳትሴት እኔ ደግሞ ከአስመሳዮች አስመሳይ ይሄ ቲክቶክ መንደር በተለይ አስመሳይ በበዛበት አለም ላይ ልክ በእንደዚህ አልፎ አልፎ የሚወጡ ትክክለኛ ሰዎች ሲመጡ እውነት ነው በሙሉ የእሱ የሚቃወሙ በጣም አታገኝም። የእውነት ለመናገር ማለት ነው። ድፍን ቲክቶክ ድፍን ቲክቶክ ነው። አዎ ሌሎች ላይ ስትሄድ ግን የተቃወሟላቸው ግማሽ ደግፈዋል፣ ግማሽ አይሽ። የሆነ ነገር አለ ማለት ነው። ሌላውም ላይ ሁሉም ላይ እንደዛ ነው። ሁሉንም በሁሉንም እኩል ግን መያዝ የቻለ ግን ቲክቶክ ላይ ነው ብቻ ሳይሆን ስ እንትን ነው በሙሉ ደግፎታል። ይሄ ደግሞ ማለት ከኢትዮጵያ ብቻ ኤርትራን ጨምሮ ማለት ኤርትራን ጨምሮ ኢትዮጵያ፣ ኤርትራ ይሄ ደግሞ ማለት ምንድን ነው እንትን ስንለው እንደውም ማይ ትንሽ ጉርብጥብጥ የሚሉት ቲክቶከር ናቸው። ግማሹ ሊመክር ይመጣል። ግማሹ ግልጽ ነው የቲክቶክ ላይ የነበረ ንጉስና ተነጥቆ ሌሌላ ነው። ለፎላት አይደለም የተቃ ሲክታ የሚቃወሙትም ነበሩ ይደግፉትም አሉ። ይደግፉትም ይደግፉታል፣ የሚቃወሙት። ዋቴቨር ግን ቲክቶክ ግን ህዝቡ ላይ ነው የምታየው፣ ቲክቶከርን አይደለም የምታየው። ህዝቡ ላይ ያለው ግን ቲክቶክ ማህበረሰቡ ላይ ያለው ሼር እያደረገለት፣ ስክሮል እያደረገለት፣ ኮመንት ሲሰጠው ሙሉ በሙሉ ምናምን እና ይሄ ደግሞ የበለጠ ስራ እንዲሰራ ያደርገዋል። ስራውን በዛው ራሱን ልክ በ እንደዚህ እንደሆነ በዚሁ ነው መቀጠል ያለበት። በቃ ምንም ይሄ ጋፕ በል ቁጠር በል ቁጥ በል ቁጭ በል ማንም አይነግረውም። አዶናይ ማንም ሊነግረው አይችልም። የመጣ እኔ በጣም የሚያስቀኝ ነገር አለ አንድ ነገር የት ልንገርሽ። የሆነ መንገድ ትመጭና የሆነ ሰው ሊመክርሽ ይሞክራል። ኤክስኪውዝ ሚ ያ ሰው የመጣበትን መንገድ ያውቀዋል። ደግሞ ልትመክረው ነው እንዴ? ልትመክሪው ነው እንዴ? ያውቀዋል ምን ላይ ምን ማድረግ እንዳለበት ያውቋለንአዶናይሽ አዶናይ በጣም ቫይራል አሁን ነው እንደ ቫይራል መሆን የጀመረው፣ በፊት ነው ቫይራል ሆኖ ሆኖ ሆኖ። አዋጡ ማዋጣቱ ላይ ተደረሰ። በቃ ሳንቲም የለኝም ብሎ አለቀሰ። እሱ ላይ ተዋጣለት አይደል? በቃ እንትን ልገዛ ነው ምናም ምናም ብሎ ብሎ ብሎ እንትን ልጀምራለሁ አሁን ምናም ብሎ ተዋጣለት። ምናም ምናም ነው የዛ ሰዓት ላይ ምን ያጠፋ ያጠፋው ጥፋት ነበር፣ የሆነ ጥፋት አጠፋ መሰለኝ፣ ደግሞ የሆነ ተዞረበት። እንዴ መዞር ለሱ ብርቅ ነው እንዴ እንዴ እንዴ ምን ላይ ነው እሱ ስለመከታተለው ነው አው እንት ካለ በኋላ ካዋጡለት፣ ከወደዱት በቃ በጣም እንት ካለ በኋላ እንደገና እንደዚህ ህይወቱን ሲያጋራ ሴጋ የምለው ነገር ተያያዘችበት ማለት ነው። ያ ሁሉ መልካምነቱ ገደል ገባ። በዛ እንደገና ቆረኮዙት ማለት ኮረኮሙት ምን ካረጉት በኋላ እንደገና ደግሞ ፈልሶ ተነሳና ዛሬ የደረሰበት ስኬት ላይ ደረሰ። ይህ ሊሰው ጀግና ነው። እና መሰለ ብዙዎቻችን እንደ ስንኮረከው ወድቀን የምንቀር ብዙዎች ነን። ገብቶሻል ግን እንደዚህ በትንሽ የምትሸነፍ ሰው ወደ ሚዲያ መምጣት የለበትም። ምክንያቱም ከየት አቅጣጫ ምን እንደሚሰነዘር ስለማታወቅ። ጎንደር ቀጥ ቀጥ ቀጥ አዎ፣ ችግሩ ሙሉ ልብ አለመስጠት ሽኮ ነው። እዛ ትካያታለሽ፣ እዚህ ጋ እሱ ከቅድም ጀምሮ በቃ ይችከችከዋል። እገድልሃለሁ ይለዋል፣ አርዳለው ይላል። ዲጄ ሊ እንትን ነገራትና መጣላቸዋለ እያል ጓ እያረጋቸው አስቆኝ እኮ ነው እና መች እንትን ነው እንትን ነው የሚገርምሽ፣ እንዳልሽው የዛ ሰዓት ላይ ያንን ሲል ተዞረበት፣ ተዞረበት አይገልጸውም አይደል ህዝቡ ዞረበት አፈረ ዞረበት ቪዲዮ እየሰሩ ነው። ተከሸኩ ተከሸኩ። በጣም አሪፍ ተዞረበት ተዞረበት አይገልጽ። ከዛ ከተዞረብሽ ደግሞ መልሰሽ ማንሳት መቻል ማለት ደግሞ ተነስኮጋ መድረስ ራሱን እና ዛሬ ምክር ልትመክሪ ሆኖ እንዴ? እንዴት ማለት ጋፕ በል ቁጭበል ብድግበል ኤክስኪዩዝ ሜ አዶናዬ እንደፈለግኩን እንደመጣበት ሂድ ታቋለህ ፖዝ ላይ መሆነ ታቋለ መሄድን ምን ማድረግ እንደሚችል ያውቀዋል ከዛ መነሳት ግን እንደት ደስ ይላል። ከዛ ተነስቶ እንደገና ሰርቶ እንደገና ተነስቶ እኮ ነው በራሱ። ያ ደግሞ ጥንካሬን አየሽ። ራስን መሆን ራስን መሆን ሁሉ ጊዜ ማር ነው። ጥንካሬ ያሳያል። በ ጥንካሬን ነው እኔ ያዩበት ያወራው አይሽ ሰውም እኮ ያን ነገር አሁንም እሱ ተናግሮ ህይወቱን እያስተማረ የደረሰበትን እንትን ይላል። ይሄ ለብዙዎች ጉልበት ነው ኃይል ነው ከዚህ መነሳት እንደሚቻል። ከዛ ውጭ የፈለገ ጥሩ ነገር ብትሰሪ አንድ ስህተት ገደል ሊከትሽ ይችላል። ው ምክቱም አለማውራት ወይም አደዋላ